ይህ የራፕሶዲ ፍሬልድስ የአማርኛው መልእክት ነው። ዛሬ ረቡዕ ግንቦት 24 2014 ዓ ም የመንፈስ ዝናብ በሚል ርዕስ የዕለቱን መልእክት አካፍለውናል። እሱንም አቀርባለው። የመግቢያ ጥቅስ፣ ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ ፈሳለው ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ሽማግሌዎቻችሁም ህልምን ያልማሉ፣ ጎበዛቻችሁም ራእይን ያያሉ። ኢዩኤል ምራፍ ሁለት ከቁጥር 28። ፓስተር ይቀጥላሉ። የመክፈቻ ጥቅሳችን በመጨረሻው ዘመን የሚሆነውን የመንፈስ እንቅስቃሴን ከዋጋር ያመሳሰለበት መንገድ በ በጣም ጠቃሚ ነው። መንፈሴን በስጋ ለባሽ ሁሉ ላይ ፈሳለሁ። ነቢዩ ኢሳይያስ በዚህ መልክ አስቀምጦታል መንፈስ ከላይ እስኪፈስልን ኢሳይያስ ሠላሳ ሁለት ከቁጥር 15 ሆሴ ራፍ ስድስት ከቁጥር 3 እንዲህ ይላል፣ እንደ ዝናብ ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። እንዲሁም በዘካርያስ አስር አንድ ላይ እንዲህ ይላል፣ በኋለኛው ዝናብ ጊዜ ከእግዚአብሔር ዘንድ ዝናብን ለምኑ። እግዚአብሔር መብረቅ ያደርጋል፣ እርሱም የበልግ ዝናብን እያንዳንዱ በሜዳ ውስጥ ሳርን ይሰጣል። ስለዚህ በመጨረሻው ዘመን መንፈስ እንደ ዝናብ ከላይ የሚወርድበት ጊዜ እየመጣ ነው። በጴንጤቆስጤ ዕለት ይህ ዝናብ ከሰማይ በጴጥሮስና በሌሎች ሐዋርያት ሁሉ ላይ ዘነበ። መንፈስ ቅዱስንም ተሞሉ በሁሉም መንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመሩ። ሐዋርያት ሥራ ምዕራፍ ሁለት ከቁጥር አራት ከዚያን ጊዜ ጀምሮ በድፍረት የእግዚአብሔርን ቃል ተናገሩ። አንድ ቀን ጴጥሮስ በሮማዊ መቶ አለቃ ቆርኔሌዎስ ቤት እየሰበከ ሳለ መጽሐፍ ቅዱስ ሲናገር መንፈስ ቅዱስ ቃሉን በሰሙት ሁሉ ላይ ወረደ ይላል፣ ሐዋርያት ሥራ ምዕራፍ 10 እንደ ዝናብም በላያቸው ወረደ። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ሐዋርያት ሥራ ምዕራፍ 10 ቁጥር 44 ከዚያም በዮሐንስ ሰባት ሰላሳ ስምንት ላይ ጌታ የተናገረውን ውብ ቃል እናነባለን። እንዲህም አለ በእኔ የሚያምን መጽሐፍ እንዳለ የህይወት ወንዝ ከሆዱ ይፈልቃል። ዮሐንስ ወንጌል ምዕራፍ ሰባት ከቁጥር ሰላሳ ስምንት መንፈስ ቅዱስን ከተቀበላችሁ ይህ የሚያመላክሰው እናንተን ነው። ልክ እንደ ጴጥሮስ ወንጌልን ለሌሎች ለማካፈል በመንፈስ ኃይል መውጣት ትችላላችሁ። መንፈስ ቅዱስም በመጽሐፍ ቅዱስ ዘመን እንዳደረገው በነርሱ ላይ ይወርዳል። ሰንሰለቶች ይበጣጠሳሉ፣ በሽታዎች ይቀልጣሉ፣ እርግማኖች ይወገዳሉ፣ ብዙዎችም መዳንን ያገኛሉ። ክብር ለእግዚአብሔር ይሁን። እኛ በውሃ የተሞሉ ደመናዎች ነን፣ ከወዳችንም የህይወት ውሃ ወንዞች ይፈሳሉ። መጽሐፍ ቅዱስ እንደሚለው በእኛ በኩል ጽድቅና መዳን በምድር ላይ ይበቅላሉ። እናንተ ሰማያት ጽድቅን ከላይ አዝንቡ፣ ደመናትም ወደታች አንጠባጥቡ። ምድር ትከፈት፣ ድነት ይብቀል፣ ጽድቅም አብሮት ይደግ፣ እኔ እግዚአብሔር ፈጥሬዋለሁ። ኢሳይያስ ምዕራፍ 45 ቁጥር ስምንት ክብር ለእግዚአብሔር ይሁን። ጸሎት፤ ውድ አባት ሆይ የውሃ ወንዞችን ከውስጠኛው ሰውነቴ በማፍሰስ በህይወቴ ስላለው የመንፈስ ቅዱስ አገልግሎት አመሰግናለሁ። እኔ ሕያው ምንጭ ነኝ። ለሌሎች ህይወትን እሰጣለሁ። በኢየሱስ ስም አሜን። መልካም ቀን ይሁንላችሁ። ተባርካችኋል።